እሱንም ነገርኩት። እሱም በቃ ደስተኛ ሆነ። ጤና ጣቢያ አብረን ስንሄድ አውር ጉዝ ናት ተባልኩኝ። በጣም ደስ አለ። በቃ እንክብካቤ እስከ ጥግ ድረስ። እኔም በቃ ደስ ብሎኝ ኑሮ በቃ ማኖር ጀመርኩኝ። አንደኛ ነገር በቃ ልጄ ወልጄ፣ ልጄ ናቅፋ እናቴ ጋ ሄዳለሁ የሚል በውስጤ ነበረ እና እሱም እንሄዳለን ይለኛል። እሺ እያልኩ እያልኩኝ ከዚህ ቤት ቀረኝ። ለምን እፍረቴን ይዤ ይ ለእነሱ አላማከርኩም። ምንም ያልኳቸው ነገር የለም። አሁን እኔ ወደ ዘጠኝ ወር ገብቻለሁ ምንድን ነው እሱ ለአጥምት ለእንትን የሚባለው፣ በቃ ይዘጋጅልሽ። እኔ መስሪያ ቤት ሊሄድና ደሞዝ ይዤ ልምጣ አለ። እሺ፣ ደሞዙን ይዞ ሊመጣ ስል እዛው ቤት ውስጥ ተጣሉ። በእርስ በርስ ተጣሉ። እሱና አንድ ጎደኛው ከሆነ ሰውዬ ከስተምድ ጋር ተጣሉ ማለት ነው። ከሰውዬም በሁለት መቶታል ከአገር ጉዳይ ጋር ምናምን አያይዞባቸው ወደ እንደውም እናንተ አንደኛ እንደዚህ ሰፈር በመረበሽ ምናምን ተብሎ ማለት ነው ገቡ። ሰውዬው እዛው ያለው ነው በብር አስመሰከረባቸው። ይመጣል ብዬ ኔ ይጠብቃለሁ፣ እኛ ፖሊስ ጠባ እኮ ደውሎ ፖሊስ ጠባኝ ያለሁት ምናምን ነገር አለ። በጣም ደነገጥኩኝ። እንግዲህ ዜጠኝ ወርጋ ብቻ አለሁ፣ ደነገጥኩኝ፣ ምንም አላልኩም። ከዛ ሌሎች ከእሱ ጋር የሚሰሩ ብር ይዞ ሊመጡ ቤት ለእሱ ልብስ ምናምን ይዞ ሄዱ። ከዚያ በኋላ ፍርድ ቤት ምን እየተመላለሰ መጨረሻ ተፈረደበት። እኔም እንደማይሆን በቀደም ግፊት ነበረብኝ። ሐኪም ቤት ተኝቼ ብዙ ነገር ሆኛለሁ ማለት ሚጤ ሳይመጣ በሚጥ መርፌ ነው የወለድኩት። በጣም ብዙ ነገር ሆኜ ነው እዛ እሱ እስካሁን ድረስ አለ። ብዙ አፍ አለ ታስሮ ማለት ነው። ታስሮ ነው ያለው ተፈርዶበት አሁንም ድረስ አሁንም ድረስ አሁን ምንድነው በቃ እን ቤተሰቦቼ ጋ መሄድ ችጋር ምንኛ አሁን በጣም ቸገረኝ። በቃ ቤት ውስጥ ያለውን እቃ እስከ ሁለት ወር ድረስ ዳና ኖርኩ። እሱ ያስቀመጠ ነገሮች ስላሉ ምናምን ወልጅ ማለት ነው እና ያለኝ እቃ እየሸጥኩ ምን እያልኩኝ ለልጄ ዳይፐር ያስፈልጋታል፣ ብዙ ነገር ያስፈልጋታል እያልኩ እያልኩኝ ባዶ ቤት ቀረ። እሱም እዚያ ሁ ነው ያለ። ወለድ ብቻ ወለድኩኝ። አከራዬ መታ ልጄንም እኔንም በ

በቃ ቤቴ ሙኜ ስታይኝ የነበረው አንዳንድ ነገሮች ጎደኞቼ እስከሚመጡ ድረስ እነሱ ሁለት ቀን ሶስት ቀን የሚመጡልኝ ሁሌ አይመጡልኝም። ስለዚያ እኔ በቃ ነፃ ሆንኩኝ። ሁሉም ነገር ተሽጦ ምንም በቃ ባዶ ቤት የሚተኛበት ፍራሽና ልጄ ብቻ ቀር። ምን ይልሻል ልትጠይቂው ስትሄጂ ምናምን ምን ይልሻል? በቃ እኔ እንትን አራት ስለሆንኩኝ እጄ ያለቅም። ጎደኞቼ ናቸው የተወሰነ ጊዜ ይሄዱት። ስለዚያ እንግዲህ እስካሁን ድረስ አልተፈረደብኝም ምናምን ነገር እያለ ይደብቅ ነበረ። ለምን እኔ እንዳልጨነቅ ማለት ነው። ከዛ የሆነ ጊዜ ላይ እኔ እኮ ለእሷ አልናገርም ብዬ ነው በቃ ቃል ልት ያውርዱኝ ነው ና እንደዚህ እንደዚህ ባሏት ና ብሎ ተነገረኝ። በአካራይ ስልክም ይደውላል። እኔ ስልክንም ሽጫለሁ፣ ሁሉንም ነገር በቃ ለምን ቤክራይ መክፈል አለበት፣ ሳሙና ያስፈልጋል፣ ብዙ ነገሮች አሉ። ቢያንስ ለአራት ቀን ለአምስት ቀን የሆነ ነገር ከሸጥኩኝ ሰው ላይ ስሸጭ ደግሞ እቃ የወረደው ነው። ቲቪ ነበረኝ። ቲቪውንም በማይሆን ዋጋ ሁሉም ነገር ሸጬ በቃ እኔ እና ፍራሿ ብቻ እና ልጄ ቀረም ቤት ውስጥ። ስለዚህ አሁን ያለኝ አማራጭ እናቴ ኖረችም አልኖረችም ተነስቼ የት መሄድ አለብኝ? እናቴ ጋ እዚህም ተቆራጭ እነሱ ጋር ደውዬ ባማከራቸው እኔ ነገር ያረጉልኝ ነበር፣ ግን እኔ ምንድነው መጀመሪያው ምድርግዝናዬን እርጉዞና ነው የቀራችሁ ብላችሁ ተናገሩ። ጎዳኞች ቤት ሲመጡ ከኔ ጋዚ የተመዘገቡ አሉ ያልኩሽ ልጅ ነበረች መታኮ እንደዚህ እየጠየቁሽ ነው ስምሽ እስካሁን እየተጠራ ነው ምናምን ስትለኝ፣ አይ በቃ ሁሉም ነገር ሽጣ ወደ ሀገሯ ሄዳለች በሉ እኔ ማለት ከወንድ ጋር እንደሆንኩኝ ምናምን እራሱ አልነገርኳቸው ከዚያ በኋላ ብለሽ ንገራቸው፣ ወደ እናቷ ቤት ሄዳለች ቤተሰቦቿ ጋር በይ ነው ምላቴ ነበሩ ስለዚ ኔ አማራጭ ያለኝ የዚህ መዋሽቻ አለሁኝ። መጀመሪያ ግልጽ ቢሆን ኑሮ እስከሚወልድ ድረስ ራሱ መስራት ይችላለሁ። ወረቀቴን ቢይዝ ኑሮ ልጄን እንደዚህ እየከፈልኳ ሲዥ እዛው አንድ ሺ አምስት የሚይዙ አሉ። በወር እሱና ሲዥ መስራት ይችላለሁ። ወረቀቴን ይዤ ወጥቼ ቢሆን ኑሮ ከዚህ ያ ነገር የለም። ስለዚህ እኔ ያለኝ አማራጭ ያቺ ፍራሽን ጠቀልዬ ወይ ላሰው ሰጥቼ ወይ ደግሞ የልጄን ልብስ ይዤ ልጄን ይዤ ማሄድ ነው ያለብኝ። የአከራዬ ጎደኞች የወንዱ የባለቤቱ ማለት ነው አሉ መጡ እንደ ድንገት እዛው ስለሚያውቁ መጡና በፊት እርጉዝ እያለ እሷ ለተወሰነ ጊዜ ክፍለ ሀገር ሄዳ ነበረ እና እርጉዙ ቡና ፈላላቸው ነበረ። ሲመጡ ሲመጡ ማለት ነው አምስት ናቸው። አምስቱን ብር አዋጥቶ ይጠይቁኝ መጡ ቤት ውስጥ ከዛ አዩኝ። ምን ሆነሽ ነው? እንደዚህ እንደዚህ ነው እናቴ ጋ በቃ ሌየር በችግር ሰዓት ማለት እዚህ ወት ላይ ነበርኩ በልሽላ ለሰው ትናገሪ ችግር ነው ምን ሆነሽ እንዴ ቤተሰቦችሽ አይጠይቁሽም ብሉኝ ብዙ ነገሮች የሚይዙኝ አሉ ለሰው አላብራራም ከዛ በኋላ በቃ ምንም አላልኳቸው እንደዚህ እንደዚህ ነው እሱም ታስሯል እንደዚህ ነው እናቴ ጋር መሄድ ስላለብኝ አልኳቸው ብሩን ሲሰጡኝ አላመንኩ የሚሄድበት ተነስቼ በቃ የልጄ ልብስና እኔን ይዤ እናቴ ጋር ሄድኩኝ እናቴ ባይወታለች ወንድም ምን ተሰማሽ እንግዲህ አንቺ ሰርተሽ ገንዘብ ለማ እንትን ለማለት ያንን ችግርሽን ለማስረሳት ነበረ። ግን ልጅ ሌላ ችግር እዥ የርኩኝ ሆነ። አለቀስኩኝ፣ በሬ ላይ ቁሜ ምናምን እና መጀመሪያ ጊዜ እንደገባሁ ሆቴል ነው አገኘኋት ታላቅቴ፣ በሬ ላይ አለቀስኩኝ ምናምን ነገር። ምንድን ነው የሚያስለቅስ እያለች ደስ ይላል። መቼም እናትም እህትም አስከፍሽም እንደሄድኩኝ፣ በቃ አንቺ እንኳን በህይወት ኖረሽ እንኳን መጣሽልኝ ምናምን ነገር አሉኝ። እሺ አልኳቸው። በቃ ተለቃቀስን ምናምን። እናቴ እንኳን በህይወት እያለ አገኘሁሽ አለችኝ። በቃ ተያድጉ ተለቃቀስን ምናምን፣ ቤተሰቦችን አገኘኋቸው። ያው ከበፊቱ ትንሽ ይሻላሉ። ከበፊቱ በፊተኛ ምን በላበት ያጣ ነው። ቢያንስ ወንድሞቼ ደርሶ ማረስ ለእናቴ ትንሽ ትንሽ ቢሆን አለ ስታይ ምነው ባልወጣሁ ነውለዋል። በጣም በቃ እንደገና ወደ ኋላ እንዲመለስ አረገኝ እሱ ነው በጣም። ከእህቶቼ ጋ ከእናቴ ጋር ችግር ባሳልፍ እዛ ለእናቴ ደግሞ ይህን ነገር አሳልፍኩ ብዬ አልናገርም። ከባድ ነው። ለምን ስትመክረን ነበረች፣ ድነት ያልፋል ትል ነበረ። ጊዜው ያልፍና ወይም ለእናንተ ላይ ያልፍልኝ ይችላል እኔ እንደዚህ ተቸግሬ እናንተ ሌላ ነገር ውስጥ እንዳትገቡ ትለን ነበር። እኔ እኮ ለቤተሰቦቼ እናንተን አንቺን፣ ለእህቴ አንቺን፣ ለወንድሜ አንቺን፣ ለከሌ ማለት አቅቶኝ አይደለም። ግን ነገ ጠዋት ያልፍልኛል፣ ችግር ያልፋል የምትለው ነገር ትዝ አለኝ። ችግሩን አብሬያት ባሳልፍ ኖሮ ይሄ ሁሉ አይመጣም፣ ይሄን ሁሉ መንገድ አልጓዝም። በቃ የኔ እድል የጠማማ ሳይሆን በቃ አለቀ። ብዙ ነገር ለታላቅ እቴ ብቻ በቃ እንደዚህ የልጅ አባት እንደታሰርብኝ ብቻ ነው እንጂ ይሄ ሁሉ እንዳሳለፍኩ ሰው ቤት ገብቼ እንድል የተሰቃየም ነው። ምንም ሴተኛ አዳሪነት እንደሰራሽ በፍጹም። ለምን ይመጣል ከቤተሰቦቼ በጭራሽ መራቅ ምናምን ይመጣ። ከዚያ በቃ ችግር የለውም ተባለ። እዛኔ ደግሞ ችግር ነበረ። እኔ ልጄን አሁን ይዣት ሲሄድ ማለት ነው። አሁን ቅርብ ሰዓት ነው። ልጄን ይዣት ልጄን የወለድኳት ማለት ነው። ልጄን ይዣት ሲሄድ ችግር ነበረ አገር ላይ በሆነግሸነ ምክንያት። ከዛ ትንሹ ወንድም ያለ ትልቁ ደግሞ በእነሱ ምክንያት ታስሮ ሁለት ዓመት ሙሉ፣ ከዛ ሲለቀቅ ወደዚህ መጥቷል፣ ወደ አዲስ አበባ ጎሮ የሚባል ማለት ነው። እኔ እናሷን እዚህ ነ ዚሁኜ እኔ እናሷን ተገናኘ ነው። ከዛ ይሄን ሁሉ አጫወቱኝ ምናምን ነገር። እኔ ሲሄድ እዛ ሱሪ መልበስ አይቻልም። ቀሚስ ነው የምትለብሽው። እንደዚህ ችግር ነው፣ እውነት ነው። ከዛ እጀ በስንተኛው ጊዜ በአራተኛው ቀን በዚህም በዚህም መጡብን ቤት ውስጥ ማለት ነው። ወንድሜን ገብተ ወሰዱ ከቤት ውስጥ ትንሹ ወንድሜን። ለካ ምንድን ነው በእኔው መዘዝ ነው ይሄ። ደግሞ ከአዲስ አበባ ምን ይዛ መጣች? ምን ታጣራ መጣች? መጣ ጥያቄ። ከዛ ወንድሜን ሲወስዱ ብር ተጠየቅ፣ ሶስት መቶ ሺህ ብር። እዛ እናቴ በቃ አለቀሰች። እንደዚህ ከጎረቤት ደግሞ ከቤተሰብ ወጥቶ እዛ የተቀላቀሉ ልጆች አሉ። እናቴ በቃ የስትል ማታ እንደዚሁ አሁንም ድጋሚ መጡ። ድጋሚ ሲመጡ እሷ አልነበረችም። ስንት አመት ሙሉ ምን አስመጣት? ጥያቄ መጣ። ከዛ እናቴ ምን ማለት አለባት? ወንድማችን በእናንተ ስም የእነሱ ወንድም በእናንተ ስም ታስሯል፣ ተገርፏል። ምንም የማያቅ ልጄ አሁንም ድጋሜ ይሄን ልጅ የምትወስዱት ምንም ባረግ ነው? ምንስ አለኝ? እንደምታየ ነው ታውቃላችሁ፣ ብላ እነዛኛው ከጫካ መጡ። እግራቸው ላይ ወርቃ ማለት ነው እየገፈታተሯት ምናምን ነገር፣ እኔ እየገፈታተሯት እናቴ ማለት ነው ቤት ውስጥ ለዲት ላይ ከዛ ያኛው ልጄ እንደዚህ ነው በእናንተ የሰማሁት ነው ምናምን። ከዛ ወንድሜ የታሰረበት ወረቀት ነበረ እሱን አሳየቻቸው ምናምን። ከዛ ያ ወረቀት እራሳቸው ይዞ ሄዱ። አሁን ምንድን ነው ወንድሜ ለቀቁት፣ ሀምሳ ሺህ ብር እናቴ ለምናም ከቤተሰብ ከምንም ከምንም አርጋ ማለት ነው ያላትን ነገር ሽጣ ከዛ በኋላ ወንድሜ ተለቀቀ። ወንድሜ በተለቀቀበት ጊዜ ደግሞ ምንድን ነው ወደ እኔ የወንድሜ ስልክ ስልክ እዚያ ላይ ያለውን ስልክ ወስዶ አካባቢ ላይ እየደወሉ ስለ እኔ መጣራት ተጀመረ። ስለዛ እናቴ አሁንም ስቃይ ነው የምታረጊው አለችኝ። ልጅሽን ቁጭ አድርጊና፣ ልጄ እንግዲህ ወርጄ ገና አራት ወሯ ነው፣ በሁለት ወሯ ነው ይዣት ሄድኩኝ። ልጄን ቁጭ አድርጊያት እና ሂጂ በቃ ወደ አባትሽ ቤተሰቦች አለች። ወደ ልጄን እያለቀስኩኝ ለሁለት ወሯ እክል ምግብ አልበላም ብሎኝ ልጄን አልረሳም ብላኝ ማለት ነው። ልጄ በቃ ትረሳኝ አልቻለችም ምግብ አልበላም ማለት በጣም ሩቅ ነው። ዋልጋ የሚባል አገር ሄድኩኝ። አክስቶች ያሉ እዛ እነሱ ጋር በቃ በስቃይ አሳለፍኩኝ ማለት ትችያለሽ፣ በጣም ማለት ነው። ለምን ተመልሻ ወደዚህ የሚመጣ መግቢያ የለኝም አዲስ አበባ ምንም የለኝም፣ እና እነሱ ጋር ሄድኩኝ። የአንዷ ልጅ ስልክ በቃል አቃል እደውልላታለሁ እዚህ ማለት ነው። እሱ እንደተፈታ እና እንዳልተፈታ የልጅ አባት አይ ገና ነው ሰዓቱ በቃ ለምን አእምሮ የከመበጠበጡ የተነሳ ስንት ጊዜ እንደተፈረደበት እንኳን ቢነግሩኝም አይገባኝም። በቃ እንደገና ተመልሼ ወዴት የሄድኩኝ ቁልቁለት ወረድኩኝ። አዎ ልጄም ራቀችኝ እና በቃ የልጄ አባትም ታሰሪ ከልጄም ራኩ። እንደገና እናቴንም በደስታ አገኘኋት እሷንም በስነ ስርዓት ሳጠግቧት እኔ ፈጣሪ ለስቃይ ነው በቃ የፈጠርክኝ ብዬ። እዚያም አክስቶቼ ጋም ለምን ለችግር ጊዜ ነው የሄድኩት ብዙም አንግባባም። አባታችን ሌላ ሀገር ነው ለችግር ጊዜ ነው እንጂ ከነሱ ጋር አላደግኩም። የነሱን ጣም አላውቅም። በቃ ስቃይ ነው። ትንሹንም ትልቁ አንስቶ ሲያወሩ ስለኔ ይመስለኛል ይሳቀቃለሁ ለብዙ ነገር። ስለዚህ ለምን ወደ አዲስ አበባ ተመልሼ ማቆን ይወጣል ሰራም ብዬ ቆርጬ በቃ መጣ ቀጥ ብዬ ማለት ነው። ለዚያችሁ ልጅ ሲደውልላት ሶስት መቶ ብር ላከችልኝ በጓደኛሽ ማለት ነው አዎ። ምንም እጄ ላይ ብር የለም ያለችኝ እቺ ናት። የሰው ኮንት ላክና ልክልሻለ ልች ላክችልኝ። እንደዚህ ደግሞ ከጅማ የሚባል ሀገር አለ። ከጅማ መታ፣ እዛ ቡና የምትነግድ አንድ ልጅ አለች። እሷም ያክስቴ ልጅ ናት። ወይ ወልደ አንጅማ ወልደ እርሻሉ። እና አላየሁሽም መጥቼ ምናምን ነገር አለችኝ። እና እሷም እንዲሁ የተወሰነ ብር ሰጠችኝ። ተነስቼ ወደ አዲስ አበባ መጣው። ያቺ ጓደኛ የቤት ገባሁኝ ከዛ እነዛ እኮ ሰው እየመዘገቡ ነው አለች። በአሁኑ ማለት ነው የመዘገቡ እኮ ነው ስትለኝ፣ በጣም ፈራሁኝ። በቃ ወደዚህ እባክሽ በስልክ አዋራቸው አለች። በስልክ አዋሯቸው። ከዚያ በስልክ ሲያዋራቸው ቆይ እስኪ እኔ አማክሬያቸው እደውልልሻለሁ አለች። ምስክር ማለት ነው። በዚህ አጋጣሚ ደግሞ ወደዛ ስራ መውጣት አለብኝ። በቃ ሰውነት እየተንቀጠቀጠ እዚህ ካሳንቺስ ስመጣ፣ ካሳንቺስ ፍርስርሱ ወጥቷል። እዚህ መጣሁ ላንበረት ወደ ሴተኛ አዳሪነት ማለት ነው፣ ድጋሜ ተመልሼ ማለት ነው። በጣም የሚያንገበግበኝ ተመልሼ መጣሁ። አሁን ከነሱ ጋር ወጣሁኝና ቆምኩኝ። ሰው ሲያወራ በቃ ያስፈራኛል። ሁሉ ነገር አዲስ ሆነብኝ። ይህ በጣም መረረኝ። ደግሜ እሷ ጋር ደወልኩኝ። ምስክር ጋር በቃልልታ ማለት ሁ ሲደውል ሐሙስ ነው ያለች። ከየት ብቃልሽ እስኪ ሐሙስ ነው የለማን መጀመሪያም ብላኛነት ከዚያ መጣሁ ካሙስ ሲመጣ እኔ ደጉልሻ አለ አለች። ያለውን ነገር በቃ እንደውኑ ስቅስቅ ብያ ለቀስ። ወይ ለምን ውስጥ ያለውን ነገር እንደ ህት ማለት ነው ገብቼ ለሷ ሁሉም ነገር ነገርኳት። ልጄንም እንደዚህ አጥቼ ባለንም እንደዚህ ብዙ ነገር በቃ ተስተካከለ። ደብስል ተመልሽ እንደ እኔ ድጋሚ በቃ እዛ ህይወት አልፈልግም አልኳት። ሁሉም ነገር ትዛሌ በቃ ሁሉም ነገር ነገርኳት። እኔ ለስቃዩ ተፈጠርኩ። ምስክርችን ብቻ በቃ ስለ ችግር የለውም ሳሳለ ሰኞ ደውልሻለ እግራቸው ላይ ውደቅ ያለችን። እሺ አልኳትም። ሰኞ እንዳለችኝ መጣ። ስመጣ በቃ ከነሱ ጋር ማላገናኘችኝ ምርመራ ተይዛለች አለችን። በቃ ትክክለኛ ስራ እዚህ ስራው የጀመርኩ መሰለ በጣም ማለት ነው ትንሽ የሆነ ጭላንጭል ብራን ታየችኝ። ከዚያ በኋላ ምርመራ ሄድኩኝ፣ ሽንቴ የሰጣ ምናምን ነገር በቃ ሰኞ ትመጣላችሁ ድጋሚ ተባልኩኝ። የእርግዝና ምርመራ ማለት ነው ከሁሉም ነገር ነፃ ነኝ። በቃ ማለት የእርግዝናው ማለት ሌላው ገና ወደፊት ነው የሚያስመረው እኔ ያው ከልጄ ሲወልድም ንጹህ ነኝ። ግን ልጅሽ ስንተ ጊዜ ሆናት? አሁን ዘጠኝ ወር። ባለቤትሽ አልተፈታም? በአሁኑ ያለፈው ሰባት ታስር ወረዋል፣ አልተፈታም። አሁን የት እንዳለ የት ብዬ እንደምጠይቅ ግር አገባኝ። እሱም ነገራችን ላይ እዚህ አጋጣሚ ቤተሰብ ምናምን አባቱ ሞቷል። እንጀራ እናቱ ናት አባቱ በሞቱበት በአርባ ቀኑ ውጣ ምናምን ብላ አስወጣቸው እና ከነሱ ጋርም ግንኙነት የለውም ከቤተሰቦቹ ጋር እና ማን ብዬ ማንን ልጠይቅ እንዲሁም ከእሱ ጋር የታሰረው ልጅ ቤተሰቦቹ ልጠይቃቸው ስል ከሳንጅስ ነበሩ ቤታቸው ፈርሶ የት እንደገቡ አላውቅም ስለዚህ አሁን የት እንዳለም የት እንደታሰረ እንደታሰረ አላውቅም። ተስፋ ያለኝ ምንድን ነው፣ አሁን እኔ ቤት ያገኙበት እዚህ ግቢ ከገባ በኋላ አሁን ከተከራ የወራል ሞላው ቤት ማለት ነው። ከዛች ልጅ ላይ ወጥቼ እና ያችን ይመጣል እዛ ግቢ ዲንገት ስልኳን ካወቃችሁ ብዬ ቤት የተከራዩት የመጀመሪያ የነበርኩበት ነው። አጋጣሚ ደግሞ ያገኙት እዛው ቤት ነው፣ የነውርንበት ሰን ትንሽዬ ቤት ናት። አሁን እኔ ያለሁበት እዛ ግቢ ነው። ድንገት በቃ እቺ ናት እንትን ያለኝ ተስፋ ያለሽ ከእሱ ጋር ከራይተሽ የተሽ የነበርሽ ባት ቤት ነው እየኖርሽ ያለሽ ይመጣል ብዬ ተስፋ ማድረገ እሱ ነው አይዞሽ እስቲ ወደፊት ምንድን ነው የምትፈልጊው እኔ እግዚአብሔር ብሎልኝ ልጅ መታ በስመር ይዤ ስራ አሁን እዚህ ከሚሰጠኝን ሁሉም ነገር ለመስራት እኔ ምንም ይሁን ብቻ ስራ መስራት ጉልበት አለኝ አቅም አለኝ ጤነኛ ነኝ እሰራለሁ ምንም አይነት ስራ። ወደዚያ ህይወት መመለስ አትፈልግነውስማ እኔ ለራሴ አደለም፣ እዚያ ውስጥ ያሉትን ልጆች ብልቻልን አቅም ብኖረኝና እንደው ባይሰሩ። እንደው ሌላ ያጋጠመሽ ነገር አለ መጥፎ ነገር በዛ ህይወት? እሱ ደግሞ ምንድን ነው ካሳንቺስ ላይ አብሬ አዳርገ ብቻ ካሳንቺስ ፖሊስ ጣቢያ ብሬ ወሰደብኝ ሰውዬ ማለት ነው አንቆኝ ተደባድበን ምናምን ነገር፣ አልጋ የሚያስይዝ ልጅ ፖሊስ ጣቢያ ወሰደ። ምን አረጉኝ? ብሬን ቀሞኝና ማለት ነው። በጣም እስካሁን እርር የሚያደርገኝ ደግሞ አሁን ራሱ ሲያዩ በደሜ ትክትክ ይላል። ከእናት እንደማልተፈጠረ እኔ ችግር ነው። እዛ ጋር አቆሜ ብሬን ከኔ ወስዶ እየተጠቀመብኝም ተጠቀመብሽ፣ ሙሉ መብት ለሱ ሰጥቶ ብሬን ተቀበሉ እና እሱን በተቀየሩ ቁጥር ማለት ነው እኔ እናንተ ከተማ ከማቆሸሽ ውጭ ምን ታውቃላችሁ? ቆሻሻ ሰርተሻበኝ። ሰርቼ መብላት እኮ እግዚአብሔር እጅና እግር ሰጥቶኛል። ታያ ጥቼ ነው እንጂ ስለ ተመልሳ ሴቷ በጥፊ መታች። አደባባይ ጋር እንደዚህ ቁጭ ብዬ ማለት ነው ትንሽዬ አደባባይ ነገር አለች። ስድስተኛ ማለት ነው በጥፊ መታች። አፍሽን እዛ አስፓልት ላይ የለመድሽን አትክፈች። እዚህ ስነ ስርዓት ሽያዥ ብላይ ማለት ነው ልጄ እንደዚህ አለች። አንዷም ደግሞ እንደዚሁ ከኔ ጋር እንትን ያለች ደግሞ አንደኛ ከአምሮዬ ስለ ልጅ ሳስታውስ የማይወጣ ማለት ነው። ልጄ እኮ እንደዚህ ባዶ ቤት ነው ትቼ የወጣው ስድስት ሰዓት ላይ ተምልሽ የገባለ ሰው ከእናንተ የሚመጣ ልጅ እኮ ዘራፊ ወይ እንትን ከሆነ ነው እንጂ ጤነኛ ልጅ ልጅ ልጅ ትያለሽ እንዴ? ዳና ልጅ እንዳለ ሰው ከእናንተ የሚመጣ ወ ምንድን ነው ማጅራት መቺ ወይ ዘራፊ ነው የሚሆን፣ አለች ይሄን ልጅሽን ወልድሻት ተመልሰሽ ወተሽ ያለው ነበር። ሌላ ልጅ እንደዚህ የገባቸው ልጅ አለች፣ ግን ከዟ በምን እንደገባች አላውቅም። ጣቢያ እና ለእሷ የተናገሩትም ለእኔ ያሉኝም ከጭንቅላት ያይፋቅ። በዚህ አጋጣሚ በጣም ፎሉስ ሌኛ ቦታ የለም። በጣም አለት ንግግራቸው በጣም ማንም ሴት ወደ እዛ ጋ አትቆም። አሁን እዚህ ስልጠና እያገኘሽ ነው ከህይወቱ ወተሻል እና ወደፊት ምንድን ነው የምታስብ? እኔ ወደፊት እግዚአብሔር ብሎኝ ስራዬን ይዤ ልጄ መታ ከአባዴ ጋር ተስተካከ የመኖር ነው የምፈልገው። እኔ ያንን ነው አውቀ በጣም ነው የምፈልገው። ቢያንስ እንዲያው ለእኔ አልፎ ልኝ እዛ ቦታ ያሉ እህቶችን ባስብ እኔ ያለ ውስጤ ከራሴ ማርፌ ተርፌ እና ደካማ ሰዎች እንዲረዱች እንዳግዙች ትፈልጊያለሽ? በገንዘብ ብገኛ ያው በዚህ ሰዓት ኢትዮጵያ ሙሉ ችግር ላይ ነው። እና በዚህ ሰዓት በጣም ብትቸገሪ የራሱ ሰው እርዱኝ ማለት በብር ይከባር ነው። በሀሳብ ብሮ ሄዱኝ። በቃ ብቻ ያለቀም እንደዚህ ብዬ ለማውራት ይከብዳል። አሁን ደግሞ ምንም ቤቴ ውስጥ በእርግጥ አንድ እቃ የለኝም። በጣም ማለት ነው። ከሁሉም በላይ ደግሞ ያለኝን ሽጬም ከልጄም ተለይቼም አሁን ያለሁበት እግዚአብሔር ስጣት። እነሱም ሲጎበኙኝ አይቶኛል ትንሽዬ ፍራሽ እሷ ሰጠኝ። እሱ ላይ ነው ያለሁት። እና መጀመሪያ ሚያምር አልጋ ላይ ነበርኩኝ። እና እሷን እሷን ሳይ ትንሽ ይሰማኛል። በጣም ማለት ነው አይሱሽ